በአንድ ሀገር ዱራታኦስና ቴዎብስታ የሚባሉ ባልና ሚስት ነበሩ። እነዚህ ባልና ሚስት የእግዚአብሔር መላክ የሆነውን ኃያሉን ቅዱስ ሚካኤልን እጅግ ይወዱት ነበር። ብዙ ገንዘብ፣ በርካታ የጋማ ከብቶች፣ ላም፣ ግመልና አህያ ነበራቸው። ዱራታኦስ እና ቴዎብስታ ካላቸው ገንዘብ በቅዱስ ሚካኤል ስም ለችግረኞች ያካፍሉ ነበር። ልጆችዬ እናንተስ የተቸገሩ ልጆችን ትረዳላችሁ? መርዳት እንዳለባችሁ አስተውሉ። ሺ ልጆች፣ አሁን ታሪኩን እንቀጥል። ታዲያ እንግዲህ በአንድ ወቅት ዱራታኦስና ቴዎብስታ ባሉበት ሀገር ጽኑ ረሃብ ሆነ። በሀገሪቷ ለሦስት ዓመት ያህል ዝናብ አልዘነበም። እህልና ውሃም ጠፋ። ዱራታኦስና ቴዎብስታ ግን በረሃብ ጊዜም ያላቸውን ገንዘብ በማካፈል በቅዱስ ሚካኤል ስም ለችግረኞችና ለድሆዎች መጸውቱ ነበር። ከዚህ በኋላ በህዳር 12 ቀን ለቅዱስ ሚካኤል በዓል ዝክር ለችግረኞች የሚሰጡትን ምግብም ሆነ መጠጥን አጡ። ቴዎብስታም ቅዱስ ሚካኤል ሆይ ለአንተ በዓል የሚሆን ችግረኞችን የማበላበት ነገር እንዴት አጣለው? እያለች ስታለቅስ ዱራታኦስ ግን ስላደረገልን ሁሉ ፈጣሪያችን እግዚአብሔርን እናመስግነው በማለት አጽናናት። ከልብሶቻቸው መሐል አዳዲሶቹን ሽጠው የቅዱስ ሚካኤልን በዓል ለመዘከር ተስማሙ። በማግስቱም ዱራታኦስ ወደ በግ ሻጩ ሄዶ አዲስ የሐር ልብስ አስይዞ አንድ በግ እንዲያበድረው ቢማጸነውም በግ ሻጩ ግን እንዲህ ያለ የሐር ልብስ በቤቴ ሞልቶኛል በማለት በጉን ከለከለው። ዱራታኦስም አዝኖ ወደ ቤቱ እየተመለሰ ሳለ ከፊት ለፊት በነጭ ፈረስ የተቀመጠና ብዙ ወታደሮችን አስከትሎ የሚመጣ ንጉሥን አየ። ንጉሱም ወደ ዱራታኦስ ቀረበና አንተ ሰው ከወዴት ትመጣለህ? በትከሻህ ላይ ያንጠለጠልከውስ የሴት ልብስ ምንድን ነው ብሎ ጠየቀው። ዱራታኦስም የገጠመውን ችግር ባስረዳው ጊዜ ንጉሱ ዋስ ሊሆነው ወዶ ገንዘቡን ከየት እንደሚያመጣው ጠየቀው። ዱራታኦስም ቅዱስ ሚካኤል ይሰጠኛል ብሎ በእምነት መለሰለት። በሦስት ቀን ውስጥ ሦስት ወቄት ወርቅ ለበግሻጩ ሊከፍል ተስማማ። ንጉሱም ወደ በግ ሻጭ ወታደሮቹን ልኮ በጉን አስመጣለት። ዳግመኛም ንጉሱ እቤትህ እንዳድር ትፈቅድልኛለህ? ሲል ጠየቀው። ዱራታኦስም እንግዳ አክባሪ ስለነበር ደስ እያለው አሁን ጌታዬ እንዳልከኝ ደር አለው። ንጉስም የሚመገበው አሳ ስለነበር ዱራታኦስን አሳ እንዲያዘጋጅለት ጠየቀው። ነገር ግን ዱራታኦስ የሚገዛበት ገንዘብ ስላልነበረው ንጉሱ አሁንም ከአሳ ሻጭ ዘንድ ዋስ ሆኖ አሳ እንዲሰጠው አደረገ። ዱራታኦስም ደስ ተሰኝቶ ጌታዬ ሆይ ወደ ቤቴ ንግባ ባለው ጊዜ ንጉሱ አንተ ቀድመ ግባ፣ እኔ በኋላ መጣለሁ በማለት መለሰለት። ከዚህ በኋላ ዱራታኦስ በጉን፣ አሳውን እንዲሁም ደግሞ የቴዎብስታን ልብስ ይዞ ወደ ቤቱ ሄደ። ቴዎብስታም እንዴ፣ ይሄ ሁሉ ልብስ ምንድነው? በጉንም አሳውንም ልብሴንም ይዘህ መጣ ምንድን ነው ነገሩ? አለችው በመደሰት። እርሱም በመንገድ ላይ ያጋጠመውን ሁሉ ነገራት። ለእንግዳቸውም የሚሆን ወይን እንዳላቸው ሊያይ ወደ ጓዳ ገባ። ከበሩ እስከ ጓዳ የነበረው ማድጋ እንስራ፣ ሁሉ ወይን ሞልቶ አገኘ። ተገርሞ ቴዎብስታን ጠራት። የሆነውን ሊያሳያት ሲገባ እንጀራው፣ ዘይቱ፣ ቅቤው፣ ማሩ ሁሉ በቤት ውስጥ ተትረፍርፎ አገኙት። ወደ ዕቃ ቤት በገቡ ጊዜ ዕቃ ቤታቸውም በአዳዲስ ዕቃ ተሞልቶ አገኙት። ቤታቸው ደጃፋቸው ሁሉ ሀብት በሀብት ሆነ። ያን ጊዜም እጅግ ደስ ብሏቸው በመላእክት አለቃ ቅዱስ ሚካኤል አማላጅነት ቤታችንን የባረከ እግዚአብሔር ይመስገን ብለው ሰገዱ። በጉን አርደው ሥጋውን በሚቀቅሉት ጊዜም እጅግ በዝቶ ድስቱ በበረከት ሞላ። በረከቱ በዝቶ የማያልቅ ሆነ፣ ተገረሙ። በሀገሩ ያሉትን ድሆችና ምስኪኖችን ሁሉ ጠራ። ድሆቹም እጅግ ብዙ ስለነበሩ ከቤቱ አጥር አልፈው ውጭ ድረስ ተቀምጠው ደስ ብሏቸው ይበሉ ይጠጡም ነበር። ንጉሡም ይህንን ደግነታቸውን ተደንቆ ይመለከት ነበር። ያን ጊዜም ንጉሡ ደስ ብሎት ወደ ቤታቸው ገባና በአማረው ወንበር ላይ ተቀመጠ። ንጉሡም ዱራታኦስ ሆይ አሳውን ሆዱን ቅደደው አለው። ዱራታ ኦስን የአሳውን ሆድ በቀደደ ጊዜ በጨርቅ የተጠቀለለ ከረጢትን አገኘ። ንጉሱም ከረጢቱን እንዲከፍተው አዘዘው። ከረጢቱን ሲከፍተው ሦስት መቶ ወቄት ወርቅን አገኘ። ንጉሱም ዱራታ ኦስ ሆይ ይህንን ሦስት መቶ ወቄት ወርቅ ውሰድ፣ እግዚአብሔር ወደ አንተ ልኮኛል አለው። ዱራታ ኦስና ቴዎብስታም ምናል ከጌታችን እኛ እኮ ያለ ዛሬ አይተንህ አናውቅም፣ እንግዳችን ነህ ይሄ ወርቅ ያንተ ነው። አዎ ውሰድ፣ ለእኛ እዳችንን የሚከፍልልን ቅዱስ ሚካኤል ነው። ንጉሱ አይደለም፣ ይህ ሶስት መቶ ወቄት ወርቅ የእናንተ ገንዘብ ነው። እኔ ወድጄ ሰጥቻችኋለሁ። ትላንት ዋስ ስለ ሆንኩ ሰዎች እዳህን ክፈል አለው። ቀጥሎም ለመሆኑ አወቃችሁኝን? አላቸው። እነርሱ ጌታችን ሆይ አላወቅንህም፣ ያለ ዛሬ እኳ አላየንህም አሉት። ንጉሱም በልጅነታችሁ እናትና አባታችሁ በእኔ ስም የተቸገረን ያበሉና ያጠጡ ነበር። በጣም ደጋጎች ነበሩ። እኔም ከእነርሱ ጋር ነበርኩኝ። አሁንም ከእናንተ ጋር የማልለየው መልአኩ ቅዱስ ሚካኤል ነኝ አላቸው። ዱራታኦስና ቴዎብስታም ፈርተው በክብር ለቅዱስ ሚካኤል ሰገዱ። በንጉስ ተመስሎ የመጣው መልአኩ ቅዱስ ሚካኤልም የተባረካችሁ ዱራታኦስና ቴዎብስታ መልካም መስራታችሁን አታቋርጡ። እግዚአብሔር በመንግሥተ ሰማይ ታላቅ በረከት አዘጋጅቶላችኋል ብሏቸው ወደ ሰማይ አረገ።